እንጂ አሁን አብርሃም ነው። ሁን አንቻው ተረጋግተሽ፣ እሷ የምትልሽን ነገር አድምጫት። እስከ ቅርብ ሰዓት ድረስ እኔም ሁሉም ሰው የሚያቀው ራሷ የምታውቀው ነገር አብራት የነበረው አብርሃም ነው እንደሷ እንድትሸፋፍኝብኝ አልፈልግም ምንም ነገር አልሸፋፍንም ምንም ነገር አልሸፋፍንም ማለባበስ ምናምናምን ነገር ስትደውልልኝም ትንሽዬ ነገር አይደለም ትልቅ ነገር ነው ለምንድን ነው ስሯ ገብተሽ በስነ ስርዓት ምን ተፈጠረ እንዴት ሆነ መቼ ሆነ አንቺ ካልጤላም ጋር በደንብ አውርተንበት ይቅርታ ጠይቀያቸዋለሁ ከዚህ በኋላ ያለውን ነገር የቤተሰብ ጉዳይ ስለሆነ ተከታትዬ ምንም ነገር ይሁን እስከ ጥግ ድረስ ተከታትዬ ያለውን ነገር ለመፍታት ነው። ቃል የተገባባ ነው። ሰላም ሰላም፣ ውዴ ነጺ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። አማኑ ሁሉ ሰላም፣ ደህና። እኛ እግዚአብሔር ይመስገን ያው፣ ዛሬ ከወንድሜ ጋር ነው የመጣሁት። ያለንበትን ነገሮች እንግዲህ የደረስንበትንም ቀመቀ ልናሳውቃችሁ እየሞከርን ነው። በቻልነው መጠን ምን ላይ ነን የሚለው ነገር ለማሳወቅ እየሞከርን ነው። አይታቸዋል ይሄ ነው የሚባል እንትን ላይ አልገባንም፣ ማለት አጥጋቢ ነገር ላይ አልደረስንም። ጭንቀታችን እየባሰ ማለት፣ በተለይ ወንድሞቿና የቅርብ ሰዎች ጭንቀታችን እየባሰ ነው የመጣው። ነጺም እንደዚህ ነው ብላ የሆነ ብሪፍ አድርጋ ልታስረዳን የሞከረችው ነገር የለም። ምክንያቷን በእርግጥ ራሷ ታውቃለች። ምክንያቷን እኛ ይሄ ነው ብለን የምናውቀው ነገር የለም። ከኛ በለጠ ደግሞ እናንተንም እያስጨነቅናችሁ ነው። ኮመንት ሴክሽን ላይም እያየን ነው ኮመንቶቹን፣ ስለ ሁኔታው፣ ስለ ልጁ አባትም ማለት የልጅቷን ትክክለኛ ሙሉ ማንነት ማወቅ መፈለጋችሁን እጅግ በጣም እያየነው ነው። ማለት ኮመንት ላይ ስጽፉት እያየን ነው እና ደግሞ እኛም በጣም ተጨንቀናል። ከምላችሁ በላይ ተጨንቀናል። እንቅልፍ የለም ከእሷም ጋር ይህን ያህልም ቀርባ ወሬ አታወራንም። አኩርፋን ያለችው እንደ ወንድም ልንረዳት እንፈልጋለን። በቃ በሷ ቦታ ሁኜ ነገሮችን ሁሉ ብቀበላት እሱም እንደዛው እንቀበላት በጣም ደስ ይለናል። ግን እንትን ሊልን አልቻለም። ይኸው ሊልን አልቻለም። ስንተኛ ቀናችን ነው ዛሬ እሷን እየተጨቃጨቅናት ካሜራ ይዘን እየቀረምን ያለ ካሜራ ሌሊቱ ሙሉ ከሷ ጋር ስንጨቃጨቅ ነው። ምን ቀኑንም እንደዛው። ግን ምንም እንትን ያለ ነገር የለንም እስካሁን ያገኘነው ተጨባጭ ነገር መረጃ የለንም። ማወቅ የምንፈልገው ነገር አለ ግን ምን ያህል እንደሚጨንቅ አስባችሁታል? እየፈለጋችሁ አለማግኘት ስለተፈጠረው ነገር ማወቅ እንፈልጋለን። በጣም አንገብጋቢ ጉዳይ ነው፣ ለእኛም፣ ለቤተሰቦቻችን የህሉና ጉዳይ ነው። ግን ምንም ልናቅ የቻልነው ነገር የለም። እንዴት ናችሁ? ያው አቤል እንዳለው ነው። በራሳችን መንገድ ብዙ ነገሮችን እየጣርን ነው ያለውን ነገር እውነቱን ለማወቅ እየጣርን ነው። ብዙ ሰዎች አናግሬ ነበር። እኔም ያው ከካሜራ በስተጀርባ ብዙ ሰዎች አናግሬ ያለው ፋሚሊ ምንም ለመጠየቅ ሞክሬ ያለውኝ፣ ያው አብዛኛው የሚያውቁት ነገር የለም ነው። እኛ የምናውቀው ነገር የለም ምናልባት ዩኒቨርሲቲ በነበረችበት ሰዓት የተፈጠረ ነገር ሊሆን ይችላል እና ምናም ብለውኛል። ዩኒቨርሲቲም እያለች የማውቃቸው ጓደኞቿ ነበሩ፣ ስደውልላቸው ስልክ አያነሱም። እስኪ እነሱ ካነሱልኝ እዛ የተፈጠረውን ነገር ዲቴል የሚያውቁትም ሰው ካለ ማን እንደሆነ ኦር ከማ ጋር ሪሌሽንሽፕ እንደነበራት የሚያውቁ ከሆነ እነሱንም ኮንታክት አድርጌ በቃ በተቻለው መጠን የልጅቷን የአባትነት ጥያቄ ለመመለስ ጥረት እያደረግን ነው። እንደወንድም እኔም አቤላ እስኪ ደግሞ አሁን ሞር የተሻለ ከተሻለ በቃ ከኛ ይልቅ እኛ ትንሽ ያው ወንዶች ነን ወንድና ያው እህትና ወንድም ሞር አንዳንድ ዲቴል የማያወሩባቸው ሚስጥሮች ይኖራሉ። ለእኛ ያላወራችው ነገር ካለ ምናልባት እስኪ ከእህቷ ጋር ከእህታችን ጋር ከእጹቤ ጋር ያወራችው ነገር ካለ እጹቤን ጠርተናታል። ሜይ ቢ መታ እስኪ እሷ ደግሞ እንጠይቃታለን። ምናልባት ከእሷ ጋር ያወሩበት ነገር ካለ ሚስጥር ነው ብላም የነገረቻት ነገር ካለ ምናልባት በሷ በኩል ልንደርስበት እንችላለን ምክንያቱም እኛ አሁን በዚህ ሰዓት የሚያስጨንቀን ነጺ ያለችበት ሁኔታ እንዳለ ሆኖ የልጅቷ የአባትነት ጥያቄ በጣም ያሳስበናል ምክንያቱም ባለፈው ቪዲዮም ስናገር ነበረ ምንም በቃ ልጅቷ እያደገች ነው የምትመጣው በየቀኑ ስለዚህ ነገ መሰረታዊ የሆነ ጥያቄ ማንሳት አይቀርም ያን ጥያቄ ደግሞ ዛሬ እኛ እንደወንድም ተነጋግረን መፍታት ካልቻለን ችግር ነው የሚሆነው። ያው ቤተሰብ ዛሬ ትንሽ ተረጋግቼ ነው አቢላ ያላሰለሰ ጥረት በምክር በምናምን ያው፣ ትንሽ ነው አግሬሲቭ ሆናለሁ፣ ስሜታዊ ሆናለሁ አንዳንድ ነገሮች ላይና፣ ለዛ ነው መጀመሪያም ስሜታዊ ሆኜ ኢግኖር አድርጌያቸው ነውና እንደዚህ አይነት ስቴፕ እስኪደርስ ድረስ ሚዲያ ላይ እስኪወጣ፣ በቃ አይሆኑ አይሆኑ ነገሮች እስኪፈጠሩ ድረስ እንትን ያልኩት ኢግኖር አድርጌያቸው ነው። ለዛ አቤላን ከአቤላም ጋር በደንብ አውርተንበት ይቅርታ ጠይቄያቸዋለሁ። ከዚህ በኋላ ያለውን ነገር የቤተሰብ ጉዳይ ስለሆነ ተከታትዬ ምንም ነገር ይሁን እስከ ጥግ ድረስ ተከታትዬ ያለውን ነገር ለመፍታት ነው ቃል የተገባባ ነው፣ ከአቤላም ጋር ስለዚህ እስኪ አሁን እጹብ ከመጣች ያው ጠብቀ ደውልንላታል ነው ደውዬላታለሁ ነው። ትላንት ነው የደወልኩላት። ዛሬ እንድትመጣ ነው የነገርኳት። አደርሳለች። አክቹሊ እስኪ የጠበቅናት ነው። ስትደርስ ደግሞ እሷ ምን እንደምትለን ወሩን እንጠይቃታለን። የምታውቀው ነገር ካለ ፍንጭ ከሰጠችን ማ እኔ ምንድነው እንደ እንደ ነገሩ ክብደት ማለት ብዙ ጊዜ ሴቶች ለሴት ሲሆን ምስጢራቸውን የማጋራት እንትን አላቸው። ግልጽ አድርጎ የመነጋገር ዝንባል ያላቸው እና ይሄንን መጀመሪያኛ በጣም እንትን ብለናል በእርግጥ ደግሞ። ያው እኔንም እንደምታውቁኝ እሱንም እንግዲህ እንዳያችሁት ቶሎ ነው እንትን የምንለው። ቶሎ ስሜታዊ እየሆንን ተቸግረናል። ነገሩ ደግሞ ስሜታዊ የሚያደርግ ነው በርግጥ ግን ተረጋግተን ደግሞ እስቲ ለእህታችን የነገረቻት ነገር ካለ ከሷ ለመስማት ነው የፈለግነው። ማለት ካሁን በኋላም ለሚመጣው ቀረብ ብላ እሷን እንደ ሚስጥረኛ እንደ እህት እንዴት ነው ብላ ጠይቃት ያለውን ነገር ከኛ የበለጠ ግልጽ ልጽ አድርጋ ወሬውን ጫፉን እንድትይዘው የነገሩን ጫፍ እንድትይዘው የልጅቷም ዋና ዋና ጥያቄ እንዲመለስላት፣ ሲቀጥል ደግሞ የራሷ ነጺም ሰላም እንዲመለስና ከእኛም ጋር ከቤተሰቦቿም ጋር ደና ሆና የምትኖርበት መንገድ እንዲፈጠር እሷ ወደዚህ እንድትመጣና እንት እንድትል፣ ያው አብትሽ አድርጓል። እንደዛ እንግዲህ ልክ ይመስለኛል። እስኪ አብረን ነው፣ እሷም ትመጣለች አሁን፣ ጠብቁን። ትም እስኪ አሁን እየደረሰች ነው፣ እየደረስኩ ነው ብላኛለች። አክቹሊ ስንት ሰዓት አሁን? ተራራ ልኩ ነው ትፈታለች። ሰላም ቤተሰብ እንዴት ናችሁ? አለው እግዚአብሔር ይመስገን። ለምን እንደፈለግንሽ ያው በስልክ ለአውዲየንስ በደንብ ትነግሪልናለሽ። ግን ምንም ነገር እንድትዋሺ ነው አንፈልግም። ማሪላ ምን በተረጋጋ መንፈስ ነው ዛሬ የምናወራሽ። ያው ታውቂያለሽ ቤተሰቡ የተጨነቀበትን ጉዳይ፣ ቤተሰቡ በምን ጉዳይ ሲጨነቅ እንደከረመ ታውቂያለሽ። ሶ ለቤተሰቡም ሰላም ሲባል፣ ለቤተሰቡ የወደፊት ሰላም ሲባል የምታውቂውን ነገር ሞር ነጺ ላንቺ ከኛ ይልቅ ልትቀርብሽ ትችላለች። አሁን ለምሳሌ ፐርሰናል ላይፌ እንደም እንደዚህ ከገርል ፍሬንዴ ጋር ምናምን የሚኖረኝ ሪሌሽንሺፕ ለሷ ግልጽ አድርጌ ላላወራላት ትችላለች። ሶ የወንድና የወንድምና የእህት ግንኙነት ትንሽ እዛ መንገድ ትንሽ የላላ ሊሆን ይችላል። ለኔ ላታወራኝ ትችላለች። እኔም ለእሷ ዲቴል ላላወራላት ትችላለች። ግን ሴት ስትሆኑ እትማማች ስትሆኑ በደምብ ቴል ነግራሽ ሊሆን ይችላል። ያለውን ነገር ብቻ የምታውቂውን ነገር ምንም ሳትደብቂ ነጺ ምን ላይ ነበረች፣ ከዛ ፊት ምን ላይ ነበረች፣ አሁን ምን ላይ ነች የሚለውን በደንብ አድርገሽ ለኦዲየንስም ለኛም በደንብ አስረጂ። ያንን ፍንጭ ይዘን እውነታውን እንድናቅና የልጅቷንም አባት ለማግኘት ወይም የልጅቷን አባት ለኦዲየንስ ለማሳየት ለመንገር ይረዳናል የቤተሰቡንም ሰላም መመለስ ይረዳናል። በእርግጥ ልክ ነህ። ማለት አሁን እኔና እሷ ለእኔ ራሱ እንደዚህ አይነት ነገር በቃ ብዙ ነገሮች ከማውራታችን አንጻር ይህን ነገር አለማወቅ ለራሴ ትንግርት ነው የሚሆንብኝ፣ መጀመሪያ ደረጃ ነገር ግን፣ ከአንተ በላይ አሁን አቤል ሁሉ ነገር ላይ ነበረን አብረን፣ ምንም ነገር እንደማላቅ እሱ ያውቃል። ሲቀጥል ደግሞ በቅ ይሄ ሁሉ ደረጃ ላይ ስትደርሱ፣ እሷ ይሄ ሁሉ ጭንቀት ላይ ስትሆን፣ የኔ መደበቅ ለምን አስፈለገ? እሷ እንደዚህ አይነት ሁኔታ ላይ ሆና ከእሷ ጋር ያለሁበት ሁኔታ ምን ይማቀው? አሁን ላይ ከሷ ጋር ያለሁበት ሁኔታ ከእሷ ጋር ያለሽበት ሁኔታ ከእሷ ጋር እንትን ያልሽው ምናምን ሳይሆን አብራሪልን ምትነግርሽ ነገር ካለ ፍንጭ፣ የሆነ ፍንጭ ከሰጠችሽ የት ነው ልጅቷ? የት ልጅቷ? ኤግዚስት አይ ሚን አይ ሚን ልጅቷ አሁን ትልቅ ናት። ከአራት ዓመት በፊት የተፈጠረውን ነገር ምታቂ ከሆነ ወይም ደግሞ ከዛ በኋላም ከነገረችሽ በየመሃሉ ምናልባት በቃ አቅርባ የነገረችሽ ነገር ካለ ንገሪን። አሁን አንቺ እንደሱ እንድትሸፋፍኝብኝ አልፈልግም። ምንም ነገር አልሸፋፍንም። ምንም ነገር አልሸፋፍንም። ማለባበስ ምናምን ምናምን ነገር ስትደውልልኝም ለነገር ሞክር ያለው አ ልትረዳኝ አልፈለግክም፣ እንጂ አንተ ትንሽ ነገር ቢሆን እያስረዳው ነበር። ነገር ግን እኔ የማቀው ነገር ካለ ለምን ነው ቤተሰቡ በዚህ ልክ እየተጨነቀ የኔ መደበቅ ለምን አስፈለገ? ሲጀመርም ደግሞ ከእናንተ በላይ እኔም ጭንቀት ላይ ነኝ። አሁን ብዙ ነገራቶችን የሷን ሚስጥር ብዙ ነገሮች ስለማቅ አሁን ላይ ይሄን ነገር አለማውቄ ለእኔ ለራሴ ጥያቄ ነው እየፈጠረብኛለ። ምክንያቱም ብዙ ነገሮችን ታማክረኛለች። ሁሉንም ነገር አቃለኝ አቅ ነበረ ከአቤል እኩል ሚዲያ ላይ ነኝ የሚሰማሁት ለኢሳያስ ስትነግረውን ያወቅኩትን በዛች እለት ማለት ነው። ምንም ማታማክርሽ ማታማክረኝ ነገር የለም በቃ ሙሉ ነገር አቃለሁ። ታማክርሽ ከሆነ ይህንንም ነገር ታቅ ያለሽ ማለት ነው እንድትደብቅኝ አልፈልግም። እጹብ እኔ አንቺ ላይ በጣም እንትን አለኝ አትደብቅኝም ብዬ ነው ማሙ። ምንም ነገር ከእሷ ይልቅ እንደውም አንቺ ግልጽ ነገሮችን ታወርኛለች። ስለዚህ አትደብቅኝ፣ የምታቂው ነገር ካለ ለቤተሰቡ ሰላም ነው። ለልጅቷ ያባትነት ጥያቄ መልስ ነው እየፈለገን ያለ ነው። እሷ የገባችበት ችግር እንዳለ ሆኖ አሁን ግን እንደ ፋሚሊ ይሄን ነገር መፍታት ስላለብን ንገሪ፣ ምታቂው ነገር ካለ ቢያንስ ቢያንስ የት እንደተፈጠረ በቃ የሆነ እልቼ ያ ፍንጭ ካለ ወይ ፎቶ ካለ ምናምን እንደዚህ የላከችልሽ የሆነ ሰዓት፣ እናም እንደዛ ነገር ካለ አቤል ለምን በማት ነግረው። እኔ ምንም አውቀው ነገር የለም። ባክ ለምን መደበቅ አስፈለገ እኮ አቤልንማ፣ ጠየቅኩት እኮ አቤልን ከዛ በፊት ጠየቅሁት አይደል እንዴ፣ ባለፈው እንደማያቅ ነገረኝ። ስለዚህ አቤል አቤል ንገረው። ለምን ትያለሽ ማለት እኔ ከሱ ጋር ያ ሁሉ እሷን እሷ ላይ ያ ሁሉ ነገር እኔ እንደውም ከሷ ጎን መሆን ነበረብኝ። በቃ አንዴ ተፈጥሯል ብዬ ከሷ ጎን መሆን ሲገባኝ ያ ሁሉ ነገር እያደረኩ የነበረው አውቄ ነው፣ ነገራቶችን እያወቅኩኝ ነው። ቢያንስ ካንተ በላይ እሱ ያውቃል ብዬ ስላሰብኩኝ ነው ንገረው እያልኩኝ ያለሁት። ምክንያቱም እሱ በሚጠይቃት ሰዓት እኔ ካቤል ጎን ሆኜ አብሬት አብሬ እየጠየኳት ነበረ። ስለዛ ነገር እንድታስረዳኝ ማለት ነው። አቤል የምታውቀው ነገር አለ? የለም እኮ እሱ እኮ ነግሮኛል። እስኪ የምታውቀው ነገር አለ? አቤላ ሰሆን የእሷ አባባሏ ይሄ ነገር ሲፈጠር ልክ ከአቤል እኩል የሰማው፣ ስለዚህ አቤል አላቅም እንዳለው እኔም አላቅም ያለች ያለች እኔ ደግሞ ማለት እሷም ከኔ እኩል ሆና እንትን ስትል ነበር። የምታውቀው ነገር ቢኖር ኖረው እንደዛ ትሆናለች፣ ከኔ ጋር እንደዛ ትሆናለች ብዬ አላስብም። በዛ ምክንያት አሁን የምታውቂው ነገር የማውቀው ነገር የለም ካለች ምንም ልናመጣም የምንችለው ነገር የለም። ግን አንቺ የምታውቂው ነገር የለም፣ በእርግጠኝነት ይህንን ስልሽ እኔም ተጠራጥሬሽ አይደለም ግን ሲጀመር እኔም እኮ በቻልኩት አቅም ከናንተ እኩል ባይሆንም በቃ በቻልኩት አቅም ለማጣራት እየሞከርኩኝ ነው፣ አይደል እና ነገር ቢኖር እኔ እንዴት እዚህ ደረጃ ድረስ ሄዳለሁ? አንደ ሱዋው እሺ፣ ማለት እኔም አምንበታለሁ፣ ይሄ የምትይው ነገር እሺ። ለምን እንደ እህት ቀርበሽ ምንም ነገሮች ለመርዳት አልሞከርሽም? በቃ ለማወቅ አልሞከርሽም? ትንሽ ነገር አይደለም፣ ትልቅ ነገር ነው። ለምንድን ነው አሁን ስሯ ገብተሽ በስነ ስርዓት ምን ተፈጠረ፣ እንዴት ሆነ፣ መቼ ሆነ? አንቺ ካልጠየቅሽ እኛ እንዴት እንደምንጮ እያየሽን ነው። በቃ እኔም እኮ በሰዓቱ ስሜታዊ ሆኜ ነበር በእርግጥ ልክ አይደለውም፣ ግን እኮ አሁን እኔም እኮ ምልሽ ስላልነገረችኝ ነበረ እንደዚያ የነበረው ማለት እንዴት እስከዛሬ ድረስ ቢያንስ ሌላ ቤተሰብ መናገር ከፈራጭ ለኔ ብዙ ነገሮችን ስለምታማክረኝ ቢያንስ ስለምን አልነገረችኝም በሚለው በጣም ተናድጄ ስለነበር በቃ እኔም ስሜታዊ ሆኜ ምን ነገር እየጠየኳት ሁላ እያወራኋት አይደለም። ስለዚያም አሁን ምንድን ነው የምናደርገው ለሁሉም ፋሚሊ ማትናገር ከሆነ ይችላል በምን መልኩ ነው ኖ አይደለም። አሁን እኔ ነው እሷ ታውራት፣ በቃ ሳይሆን አሁን እሷ ምን ማናገር ትችላለች? ያኔ እኛ ስንቆጣ ከኛ እኩል ሆና እሷም ተቆጣ ነበር፣ ያወራ ሴትየ ነበረው። ግን አሁን ከስር ወርደሽ ምን ተፈጠረ፣ እንዴት ሆነ፣ ለምን ሆነ? እኔ ያለውኝ እኮ እኔ ሰማሻለሁ ማለት ምክንያቱም እኛም እየሰማናት ላይ አሁን ይችላል፣ እየጮህንና የራሳችንን የምንፈልገውን ወሬ ነው እያወራን ያለነው፣ እና በዚህ መሀል ደግሞ እሷ ልትነግር እንኳን የፈለገችው ነገር ካለ እኔም በዚህ ሰዓት ተደጋጋቢ ያወራለሁ። ቀስ ብለን እናወራለን እንጂ እሷ አጠገብ ስንደርስ እንዴት እንደምንጫወታቸዋል አንተም ራስን ባልታዝበዋል፣ እንዴት እየጫውን እንደሆነ ማለት የሚያረጋጋ ነገር አይደለም። አሁን ግን ተረጋግተን ነገሮችን አስበን ያለውን ነገር መፍታት ይሻላል በሚለው ነው መጫጫው። አሁን እንደርስበታለን፣ ችግር የለው። ግን አሁን ተረጋግተን ነው አንቺም ተረጋግተሽ ያለውን ነገር ቢያንስ ቢያንስ የሆነ ፍንጭ እስክትሰጥሽ ድረስ ጠይቀት። እኔ በጣም በቃ እኔ አሁን ላይ በጣም እንትን እያለኝ ነው። የከፍ የፈጠርኩት ክፍተት በቃ ማይሆን ማይሆን ክፍተት ነው የፈጠርኩት። ያኔ በእናንተ መከታተል ነበረብኝ ነገሩ የነገሩ መነሻ ላይ አሁን ግን በቃ አሁን በደረስኩበት ልክ ለመፍታት እንሞክራለን፣ እና አብረን ሆነን አንቺም ጠይቂያት ችግር የለውም እኔ በቻልኩት መጠን አውራታለሁ። ግን ሁኔታዋ የመናገር ፍላጎት እስከ ወዲያኛው ድረስ የመናገር ፍላጎት ያላት አይመስለኝም። እስካሁን ድረስ እኔ አሁን የሁሉ ጭንቀት ውስጥ እስክንገባ ድረስ ምንም ያልተሰማት፣ ምንም ያልመሰላት እኛን ለማረጋጋት እስካሁን ድረስ ያልሞከረች አሁን እኔ አውርቻት ትነግረኛለች የሚል እኔ ሐሳቡ ምን የትኛውም እውነት ተደብቆ የሚቃ አይቀርም። በቃ መውጣቱ እኮ ማለት የትኛውም ሰዓትን ትወጣለች። አንደኛ ይሄ ነገር እየሄደ የሚመጣ ከሆነ እቺ ልጅ ቤተሰብ ጋር ማስገባታችን አይቀርም ይቀራል ታዲያ? ቤተሰብ ጋር የምትገባ ከሆነ ከየት መጣች ማን መጣች የሚለውን ደግሞ እኛ አሁን እየጠየቅን ያለ ነው። እናት አባት ደግሞ እኮ ይጠይቁናል። እኛን ማን ብለን እንመልስ? ነፃነት ልጅ ነች እንበል፣ ከዛም በኋላ ደግሞ ዝም ብለን አንስተን ይነጻለትን ከማን ወለደችው፣ መቼ ወለደችው? እኛንን አሁን እራሳችንን እየወቀስን እየተናገርን ያለ ነው። እናት ደግሞ እንዴት ልትወቅስ ራሷ እንዴት ልትወቅስ እንደምትችል አስቡት። ልጇ ያሁኑ ነገር ስትሆን ያለ ምንም ነገር ስትቀምጥ ምንም ነገር ሳታውቅ አንድ ሴት ልጅ እንቺ ለእሷ አያት ነሽ ብላ ስትሰጣት ምን አይነት ጭንቅላት እንትን ውስጥ እንደምትገባ አስቡት። ያለፈውም ነገር ላይ ተታ አዲስ አበባ ምናምን በመሄዷ እንዴት ነጻነት ቤተሰባችን እንትን እንዳለች እናታችን እንዴት እንደነበረች የምታውቂው ነገር ነው እሱ አሁን ድጋሚ ወደዛ ነገር ውስጥ መግባት የለብንም። ባለፈውም እንግዲህ ሲፈጠር አዲስ አበባ መታ እንትን ያለውን ነገር አይታችኋል። እንዴት ቤተሰብ ምን ያህል ጭንቅላት ችግር ውስጥ እንደገባ ምን አይነት አዘን ውስጥ እንደገባ፣ ስለዚህ አሁንም ያ ነገር እንዲደገም ደግሞ አልፈልግም። ቆይ አንቺ ሌላ እንደዚህ ምንም አይነት ሪሌሽን ስለ ሪሌሽንሺፕዋ ምናምን አውርታሽ ምንም አታውቅም። ሙሉ አውቃለሁ፣ ስለ ሪሌሽንሺፕ ስለ ሪሌሽንሺፕዋ ሙሉ አውቃለሁ። ግን ይሄ ስለ ልጅ መፈጠር ጉዳይ ብቻ ነው። እኔም እኮ ድንግር ያለ እሱን ነው። ይሄ ራሱ እንደ ፍንጭ ሆነና አልኩ ስለ ሪሌሽንሺፕ ስቲ ሪሌሽንሺፕዋ እስከምን ድረስ ነው ከማጋ ነበረች ምናምን የሚለውን ነገር እኮ ለኛ ብትነግሪ እኛ ያንን ይዘን በምን እሄድበት ጥግ እንሄዳለን። እኔ ብቻ ሳልሆን ብዙ ሰው የሚያውቀው እውነታ እኮ ነው። እስከ በቃ አሁን ምን ብዬ ልንገር? እስከ ቅርብ ሰዓት ድረስ እኔም፣ ሁሉም ሰው የሚያውቀው ራሷም፣ በቃ የምታውቀው ነገር አብራት የነበረው አብርሃም ነው፣ ከሌላ አዲስ ሰው የለም። እሱን ነው የማውቀው፣ ግን በዚህ ልክ እንደዚህ አይነት ነገር ተፈጥሯል የሚለውን ጀግላፊን ማሳመን ከበደኝ። ይሄ ልጅ ነው ማለት ነው ፋሚሊ እየበጠበጠ ያለው ለምንድን ነው ነገሮችን እንትን ብለን ማናናገረው?

እኔ እኮ ገፍቶ ከሚሄድ ነው ምንም የነገር ከዚህ በላይ እኮ ፍንጭ የለም፣ አለ አይደለ? እንደዚህ ቤተሰብ እስኪ በጠብጥ ድረስ የሷን ህይወት እስከሚያበላሽ ድረስ ከመጣ ምንድነው የምንጠብቀው? እንደ ፋሚሊ ምንም ሄድ ያለብን ደረጃ ድረስ በራሳችንን ይዝ ነው ምትል በቃ። ነው ተጨባጭ ነገር ምንም የለንም፣ በወሬ ደረጃ ነው ማቀው፣ አብሮ እንደነበሩ ነገር ስለመፈጠሩ ምንም ማቀው አልነገረን ከታም እንትን እናውቃለን። ታዲያ ይሁን አሁን ይሁን ሪስፖንሲብል ፐርሰን እራሷ ብቻ ነች። ይሄን ጉዳይ ለመናገር ራሷ ነች። ለማንም ሰው ተናገራ ማጣ ከሆነ እኛም አሁን ዝም ብለን ባልተያዘ ባልተጨበጠ ጉዳይ ላይ ተነስተን ሰው እንደዚህ ነው እንደዚህ ነው ብለን ከመወንጀልና ሌላ ነገር እንትን ከማለት ራሷን በቃ እንድትናገረን ማድረግ ነው እንደምንም ብለን እኔ እናንተ ባላችሁት መንገድ ማለት ራሴን ለማረጋጋት ሞክሬ እንደ እህት ቀዝቀዝ ብዬ ላውራት ሞክራለሁ። ከእኔ ካለፈች ግን እኔ በዚሁ ከምንቀጥል በእንደዚህ አይነት ሁኔታ ቤተሰባችን እንደዚህ ሆኖ ከሚቀጥል እናንተ እንድትናገር ብታደርጓት ደስ ይለኛል። ማርያምን እኔ በቃ ይከብዳል። አሁን እያየሁ ነው አይደል? ያለው ነገር ነው ይሄ እኮ። ማቀው ነው አንደኛ ልጅ የፈጣሪ ስጦታ ነው። አለ መቀበል እኮ አይደለም ግን ማንነቱን ማወቅ እንፈልጋለን ይጠበቃል ማን ነው ምንድነው የሚለው ማወቅ እንፈልጋለን። ዝም ብሎ ከመሬት ተነስቶ ልጅ ተብሎ አይመጣም፣ እቤትም አንቀበልም። በቃ በዚህ ሁላችንም በዚህ ሁኔታ እንድንቀጥል አልፈልግም። የሆነ እየሳቅን እየተጫወትን ጊዜያችን እንዲያልፍ ነው እንጂ ይፈልገው ሆነ አንድ ነገር መጥቶ በየሳምንቱ በየወሩ፣ እንደዚህ ማንነታችንን እንዲጎትተው ወደኋላ እንድንጎትት አልፈልግም። ስለዚህ አሁኑ ባለንበት እንትን እሱ ያለውን ነው በቃ የምቀበለው። አንቺ የምታደርጊውን አድርጊ፣ አውሪያት ለመጨረሻ ጊዜኛ ምን ለቤተሰብ ማቅረብ ካለብን ይዘን እንመጣና እናወራታለን። ግን በራሳችን መንገድ ሄደን እንትንላለን እናጣራለን ማለት ነው እኮ የቻልኩትን እሞክራለሁ እኮ። አንቺ የራስሽን ሞክሪ እኛ ደግሞ የራሳችንን መንገድ ሄደን እናጣራ እንጂ አሁን አብርሃም ነው ተብሎ። አሁን ተረጋግተሽ እሷ የምትልሽን ነገር አድምጫት። ከዛ ያገኘሽው የራስሽው ነገር ካለ የሆነን እንደ መረጃ ብለሽ ምታስቢው ነገር ካለ ንገሪኝ። ከዛ እኔ በመኒና አቤላ ተነጋግረን የምንሄድበት መንገድ እንሄዳለን። አይ አብርሃም ነው ይሄን ጉዳይ የዚህ ጉዳይ እንትን አብርሃም ነው የሚባል ከሆነ ልጁን የማያምንበት ልጁን እንትን የማይልበት ምንም ምክንያት የለም። ወደደም ጠላም ያምናል። ስለዚህ አንቺ ተረጋግተሽ ለማውራት ሞክሪ። ከዛ በኋላ ያለውን ነገር ግን ለኛ ተይው። በቃ ስለዚህ ለኛ ታየው። አሁን አንቺ ተረጋግተሽ ብቻ አውሪያት። በቃ በትክክል እንትን ብለሽ ትክክለኛ ታየው። በቃ የምጠይቂያትን ጥያቄ መጀመሪያ እንትን ባይና ሄደሽ እንደዚህ እንደዚህ ነው፣ በቃ ፋሚሊው እየተበጠበጠ ነው። በእኔ ተረጋግቼ ለአወራት አልቻልኩም። ለይ ፋሚሊ ባት በጠበጪ ጥሩ ነው። በቃ እንደዚህ እንደዚህ አይነት ነገር ተፈጥሯል አይደለ? በቃ አክሴፕት አድርገነዋል ተፈጥሯል አው አረ ለራሷም ብላ ቢሆን ለኛ ተዩ። በቃ ለራሷም ብላ ቢሆን እሺ እኛስ ለሷ ብለን ለራሷም ብላ ቢሆን ይሄ የሷ መበጥበጥ ይቁም። ለኛ ብላ ሳይሆን ለራሷ ብላ በቃ ለራሷ ሰላም ስትል ነገሮችን ማስተካከል አለባት። እኛም ይሄድ ባለብን መንገድ እንግዲህ እንሄዳለን። እንግዲህ ውድ የነጺ ቤተሰቦች ሰዎች ያው እጹብንም እንግዲህ ሰምታችኋታል። ምንም የማውቀው ነገር የለም ነው የምትለው። ግን እስቲ ወርዳ እንደ እህት የምታወራትን ነገር ታውራትና መፍትሄ ካገኘን እንትን እንላለን እናንተም ደግሞ ወፍቴ ነው የምትሉት ሀሳብ ካለ እስኪ ሼር አድርጉን፣ ጠቁሙ። እኛ ማለት ብቻችንን እጅግ በጣም ተጨነቀ የምንሄድበት መንገድን። አሁን እሷም እንዳለችው የጠረጠረችውም አብርሃም ነው ያለችው። እሱ መንገድንም አይተን አብርሃምን ማለት በቃ ሄደን እናወረዋለን። ለእናንተ እንትን የሚለውን ነገር እናሳውቃችኋለን። እናሳውቃቸዋለን እንግዲህ እኛ ለዚህ ጉዳይ ኃላፊነት የሚወስድ ሰው ነው የምንፈልገው። ትክክለኛ የልጅቷ አባት የሆነ ሰው ነው የምንፈልገው። እሱን ያው ነጺ አሁን ጠይቀናታል። ዛሬ ምንም ልትመልስልን አልቻለችም። ማቀውም ነገር የለም ነው ያለችው። አሁን እሷ ቀርባት ሆላይትሊ ያለውን ነገር እንድትጠይቃት። እንጠይቃት ነው ዛሬ እንትን ያልናት። ስለዚህ ጠይቃት፣ ያየችው ነገር ካለ ያገኘችው መረጃ ካለ ለኛ ትነግረናለች። አሊያ ግን እኛ በራሳችን መንገድ የልጅቷ አባት አብርሃም ከሆነ ሄደን የምናናግርበት አይነት እንትን እንበጣለን። ስለዚህ አቤል፣ አሁን እኔ አንቺ እንድታናግሪያት ብቻ ነው የምፈልገው። አንቺ አናግሪያት፣ ከዛ በኋላ ያገኘችው ነገር ካለ ነገር ይና፣ አሊያ ግን እኛ በምንሄድበት መንገድ ሄደን ያለውን ነገር እንፈታለን። አብሽር እንግዲህ አመሰግናለን። ቤት እንግዲህ ያለንበትን ተከታትለን እናሳውቃቸዋለን። መልካም ጊዜ